ሰላም እንዴት ናቸው በእያላችሁ፣ በጥል ነገር ሰላም ነው። አሾይና አሾይና እንዲሁ ላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋቸው ሀሳቦቻችን ለብዙዎች አካፍሎ ለዚህም ከልብ አመሰግናቸው አለው። ዛሬ ወደ ሚዛናችን ይዘንላቸው መጣ ነው እንግዲህ አርቲስት ሰለሙን ተካልኝ ነው። እንግዲህ በትናንትና ሁለት በአሜሪካ ጆርጂያ ግዛት ይኖር የነበረው ሰለሙን ተካልኝ ፋሲካ እቤት በሰላም ውሎ ከቤተሰቦቹ ጋር ሲበላ ሲጠጣ ውሎ፣ ማታ ትንሽ አመም አደረገኝ ብለው ሆስፒታል ሂዶ ገባ። በዛው አልተሞለሰም ማለት ነው፣ ህይወቱ አልፏል። እንዲ እንዲህ ነው እንግዲህ ህይወት። የዛሬ ሳምንት ይገርማችኋል ፍሎሪዳ ግዛት ላይ ክሊር ቢች የሚባል እንትን አለ ውቅያኖስ ዳር አለ እዛ ቢች ላይ እንግዲህ እየተዝናና አንዳንድ ከፖለቲካም ከጭቅጭቅጭና ከግርግሮ እንውጣና ራሳችንን ፎታ እናድርግ ብለው ሲጋራ ይዘው ሲያወራ ነበረ። የሆነ ሆኖ እንዲህ ነው ህይወታቸው የሚያልፈው። እናንተስ፣ በልታቸል፣ ጠጦታቻል፣ ኖራቻል፣ የፈለጋቸት እንደፈለገ አርጋቻል። እነ ሰለሞን ተካልኝ ከአሜሪካ ሆናችሁ ኢትዮጵያንን እርስ በእርስ ምታተራርዱ ምታጭፋጭፉ አውሬዎቹ ነበራችሁ። ስለሞትኩ ደስ አላለኝም፣ ደንታም ግን አልሰጠኝም። ደንታም አይሰጠኝ። እናንተ በእኛ ሞት ላይ ዳንኪራ እንዘፈን እንደምታወርዱት ዳንኪራ እንደምታወርደት አይደለንም እኛ እኛ በሞታችሁ ደስታ የለንም፣ ግን ደንታ ግን አይሰጠንም። አማራ ስላለን እኮ ደስ ይለኛል። ትግራይ ስለሆን እኮ ደስ ይለኛል። የሌለን ማንነት በማሽወርግድ ግድ እኮ አታገኝም፣ አታገኝም። ህይወታችሁ ድንገት ነው የሚቆጠሩ ትጠፋለ። አሜሪካ ስለኖር አውሮፓ ስለኖር ቀን የተጻፈ ቀን ትሄዳለ። በቀን በበዓል ቀን፣ በደስታ ቀን ቤተሰብ ሁሉ ሰው ደስ በሚልበት ቀን ድንገት ሄድክ ለምን እግዚአብሔር ጥሩ ስለሆነ ነው እኛ ግን ያለ ቀናቸው ልጆቻችን እንዲያልቁ እንዲረግፉ የጥላቻ መርዝ በኢትዮጵያ ህዝብ ላይ እየተወፋ የተወለድክበትን የአማራ ማህበረሰብ ክደህ ለወያኔ ስታሽረግድ ጭራህን ስትቆላ ነበር ይሄ ሁሉ ምንድን ነው ሆድ ነው ሆድ ደግሞ ዘላለም ዓለም እየተሞላ አይኖርም አንድ ቀን ወደ አፈር ይገባል ወደ አፈር ይገባል መርዛችን ግን ለዘላለም ይኖራል ስለዚህ ይሄው መርዛቸው በህዝብ ላይ ስትተፉ የነበራቸው ድንገት ትሞታላችሁ። ይህን ወቅ አርቲስት ሰለሙን ተካ ኢትዮጵያ ህዝብ የወደደው ያከበረው ቀድሞ ከህዝብ በፊት የነቃ የወያኔን ተንኮል የተረዳ በሙዚቃዎችም የታገለ የተሟገተ ስመ ገናና የነበረ ሰው ነው። ነገር ግን ኢትዮጵያ ውስጥ ትልቅ ሰው ብዙም አይበረክትም ቶሎ ነው። በሆዳቸው የምትወድቁት ፍርፋሪ ስታዩ ወድቃችሁ ትሰግዳላችሁ። ወድቃቸው ያሳፍራል። የአማራን ህዝብ በዚህ ደረጃ ማንቋሸሽ፣ ተወልደው አድገው ኖረው እኮ ነው። ሲቃወመው የነበረው ወያኔን ብቻ አይደለም፣ የትግራይን ህዝብ ሁሉ ሲያንጓጥጡ ነበር። አሁን ድንገት ተቀየረ። እኔ አማራ አይደለሁም። ማንነት እኮ አይገዛም፣ አይሸጡም፣ አይለወጥም። ለወዳቸው አትደሩ። ስለ ሞታቸው ደስ አላለንም፣ ደንታ ግን የለንም። አስምርበት። ይሄን ማናቸውን ብትሆኑ እናንተም ሺዎች እንዲጨራረስ እንዲሞቱ ታደርጋላች? ስለ እናንተ ሞት ሰው እንዲንቆጠቀጥ እንዲደነግጥ ትፈልጋላችሁ? ምን ገባል ምን ገባል? ደንታ ይሰጡ ነው እና ስትከበር ትከበራለህ፣ ካልተከበርክ ይቆራል። እንኳን አርቲስት ቆርቶ፣ ሚስትም ብትሆን አባትም ቢሆን ወንድምም ቢሆን ቀይ መስመሩን ሲያልፍ እኮ በቃ በቃ ይባላል አ እንደ ብዙ ብዙ ቤት ውስጥ ለምሳሌ አባታቸውን ታክተው በቃ ውጣልን ብሎ ያባረረዋል። ለምን አባት እየተፋ እየሰኮረ ራሱን አዋርደ ቤተሰብን አዋርደ እንዲኖር አይፈቅድም። የትኛውም ጭንቅላት ያለው ልጅ እናትም ብትሆን እንደዚሁ። ሁሉ ነገር በስርዓት በልክ ሲሆን እንጂ ስርዓቱን ክልፍ ካለፈው በኋላ አርቲስቱ ነው ዝነኛ ነው ምናም ድንጋይ ብሉ ከፈለጋቸው ዊዶን ደንታ አይሰጠንም። የትኛም አርቲስትን፣ ፖለቲከኛን ኮፍበል ዝቅበል ስለ ህዝብ ደንታ ካልሰጠ አገርን ካልወደድ ካላከበር፣ በተለይ ደግሞ እንደ ሰለሞን የሌላችን ማንነት ሬሳ ይወቁስ ምናምን ዶን ር ጥላሸት ታሪካቸው ግን እንደ ጠቆረ ይከርማል፣ እንደ ጠቆረ ይኖራል። ማንም ደንታ አይሰጠንም። ታልፋለ ግን ስታልፈው በወቅቱ ያለ ጊዜያቸው የሚያልቁ ልጆችን የሚጨፈጨፉ ልጆችን ወያኔ በኢትዮጵያ ላይ ያደረሰውን ሞትና እልቂት ሰለሞን ጠፍቶት ነው ጠፍቶት ነው? ጠፍቶት አይደለም፣ ያውቀዋል። በኢትዮጵያ ላይ የደረሰ ሞትና እልቂት ውርደት ሁሉ ያቃል። ዛሬ ቁጥር አንድ ጠበቃ የወያኔ ቁጥር አንድ ጠበቃ የሆነው በምን ምክንያት ነው? ለሆዱ አድሮ ነው። ስለዚህ ሌሎቻቸው እንድትሞታላቸው ሰው ሳህን፣ እግዚአብሔር ይወስዳቸዋል። ስትሞቱ ግን ምን ታሪክ አለን ብላቸው፣ አስቡ። ይኸው መርዝ የምንተፋበት ምላስ ተጠቅልሎ በሆነ ጨርቅ ተጠቅልሎ አፈር ውስጥ ይገባል፣ ትሉ ይበላዋል። ታሪክ ግን ይቅር አይለንም። እውነታውን ግን ሕዝብ ያውቃል እኮ ሕዝብ ያውቃል፣ እውነታውን ሕዝብ ያውቃል። እና ብዙዎች የተመዘናችሁ ወድቃችኋል። በጣም ጥቂቶች ናችሁ፣ በሕዝብ ፊት ከብራችሁ የተገኛችሁት በጣም ጥቂቶች ናችሁ። እና እንዳልኩት ደስ አላለኝም። ደንታ ግን የለንም ስለ እናንተ ሞት። ተናዳንባችኋል ተበሳጭፈናል ተቆጡተናል። ተቆጡ ተናል። አሮናል። እውነት ለመናገር በጣም በብዙ ነው የተበሳጭፈን። በጣም በብዙ ነው የተቋጣል። ሰለሙን የማይሆን የማይሆን በቁሙ ነበር የሞተው። እውነት ለመናገር ዛሬ የማይቀረውን ስጋዊ ሞት ነው የሞተው። መጀመሪያ ግን በቁሙ ነበር የሞተው። በልጆቻችን ሞት ሲያላግጥ ነበር፣ በወንድሞቻችን በእህቶቻችን ሞት በሰሜኑ ጦርነት ያ ሁሉ ወጣቶች ሲረቅፉ ከትግራይ ከአማራ ከሌላው ሲረቅፉ ያ ሁሉ ሰለሞን ተካልኝ ሲያላገጥ ነበር ግን ያው ልጆቻችን ወንድሞቻችን የሞቱትን ሞት አንተም ሞትክ ተፈንክት አይደለም በጥይት ተመታ አይደለም ራስ እግዚአብሔር ይወስደዋል ለዚህ ሆዳችን የዛን ያክል መንበርከክ ጥሩ አይደለም የዛን ያክል ማሸርገድ ጥሩ ነገር አይደለም ማንም ደንታ አይሰጠማ ብዙ አርቲስቶች አሉ ያንተ ሞት ጋር ማንም ሰው አይገናኙም? ሂዶ ደብረ ጽዮን ይቅበር እኮ ፈለገ። በልጆቻችን ሞት ላይ ላላገጣችሁት ሁሉ ምንም ምሕረት የለን። ምንም ዶንታ አይሰጠ ነው። አንዴ አይደለም ሶስቴ፣ ካለ ሶስቴ ይሞቱ፣ አስር ካለ አስር ይሞቱ። በእኛ ሞት ላይ ስትስቁ ስትዋላግጡ የነበራቸው ማናቸው ምኑ? ዊ ዶንት ኬር ደስ አላለንም። ግን ዶንታ ይሰጠ ነው ምክንያቱም ለእኛ ምናችሁ ጦላት ነበራቸው መርዝ ስትተፉ ነበር። ማንነታችን ስታንጓጥጡ ነበር። ኢትዮጵያነትን ስታበሻቅጡ ነበር። ለሀገራቸው የሞቱ የወደቁ የሚታገሉትን ሁሉ ስታዋርዱ ነበር። ስለዚህም አርቲስት ሰለሙን ተካልኝ ለቤተሰቦቹ መጽናናት እንመኛለን። በቁሙ ላለው ሰው ምንም ማድረግ አይቻልም። ነገር ግን የሰራኸው ስራ ግን ዘላለም ተተክሎ ይቀራል። አንረሳው፣ ምንም አንረሳውም። በልጆቻችን በወንድሞቻችን ደም ላይ የሰራችሁትን ፖለቲካ፣ የሞላችሁትን ሆድ ግን መቼም አንረሳውም። ሆድ እኮ አላፊ ነው፣ ቀሪ ነው። አሁን ወይኔ ፋሲካ ፋሲካ መጥቶ ብሎ ጓጉቶ ስንቱ ሰው ቁርጡ ሊበላ ቁቁል ሊደጉም ዱለት ሊደጉም ስንቱ ሰው ጓጉ። አይደለም በላ ነው፣ ጠጣ ነው፣ ሸና ነው፣ አበቃ፣ ፋይሉ ተዘጋ። አብረን የሚኖረው ምንድን ነው ብሎ ራስን መጠየቅ ያስፈልጋል። ለራስ ለክብር መስጠት ያስፈልጋል። ሰብአዊነትን ማዝቀጥ አያስፈልግም። ሰው መሆናቸው መረዳት ያስፈልጋል። መብሰል ያስፈልጋል። ዘላለም ዓለም ጥሬ ለመሆን መሞከር ውርደት ነው፣ ነውረኝነትም ነው እና እኔ በጉሌ በጣም ነው ማዝ ነው። ብዙዎቻችን ለወዳች ስትንበረከኩ፣ ስትንበረከኩ፣ ስታሸረጉዱ ነው የማየው። ትክክል አይደለም። ህይወት እንዲህ ነች፣ ቀሪ ነች፣ ትሰበራለች፣ ትጠፋለች። ጭራሽ ሮስተነ ነበር እኮ። ለምን በሙያ በስራ ማደግ መለወጥ ስላልቻልክ ሆድን ለመሙላት የገዳዮችን እግር ሞላስ ነበረበት። ጎርፈን ያሳመነ እና እውነቱን ለመናገር ሁላችን መሃጆች ነው። ማናችን ለዘላለም እዚህ ላይ አንኖርም። የምትኖሩ መስላ የተሶማጭ ካላች ስዞት ነው አይሶማጭ እንደዛ። ማናችንም ለዘላለም አንኖርም። ጥቂት ጊዜ ነው የምንኖረው። በምንኖርበት ጊዜ ህሊናችን፣ ልበናችን ጋር የማያጋጭ በነፃነት መንገድ ላይ ጎዳና ላይ የምትሄድ ፖለቲከኛ፣ ምን ነጋዴ፣ ምን ከህዝቡ ጋር እንደ ልብ በቃ ፎታ ብለ መሄድ አለበ። ዘና ብለ መንቀሳቀስ አለበ። በቃ አለቅ፣ ከሀቅ ከእውነት ጋር ነው መኖር ያለበ። የምትፈራበት የምትደነገጥበት፣ የምትንቀጠቀጠበት ስብዕናና ማንነት ሊኖር አይገባም። የምትናገረ ሁሉ ጨዋነት፣ ሎከት ሊኖር ይገባል። ሰለሞን በጣም ነው ኢትዮጵያ ህዝብ በጣም ዲሳፖይንት ያደረገ ያልጠበቅ ነው ማንነት ያሳየን ሰው ነው። በጣም ብዙ አሳፋሪ ነገሮች ነው የነበረው በጣም ብዙ እና ትክክል አይደለም። ቤተሰቦቹ ግን ከተፅናንም ተፅና። ዶን ር እኛ ወንድሞቻችን ስንሞት ሲሞት ማን ፅና፣ እግዚአብሔር ያጽናችሁ ያላለ ሲሳለቁ አልነበረም እንዴ? ስለዚህ ሌሎቻችሁ ኦቅ በህዝብ ደም ላይ የምትነግዱ የምታላግጡ ትሞታላችሁ፣ ነገር ትጠፋላችሁ፣ በሰውም ይሁን በእግዚአብሔር። ነገሩ ሞት ሁሉ ከእግዚአብሔር በሰው አትሞቶም። ለካስ ያው ሰው ተልኮ ይተኩሳል እንጂ ሞት ከእግዚአብሔር ነው የሚታዘዘ አትሞት ካለ ማን ሰው ልጅ ሰውን አያጠፋም። እግዚአብሔር ቀኑ ሲጽፉ ብቻ ነው። እና የሆነ ሆኖ እባካችሁ ለሆዳችሁ አትውደቁ አትንበርከኩ። ለሆዳችሁ ሆድ ቀሪ ነው፣ ሆድም አላፊ ነው፣ ዓለሙም አላፊ ነው፣ ገንዘቡም አላፊ ነው፣ ጠፊ ነው። ለሕሊናችን ለልቦናችን መኖርን እንልመድ፣ ከራሳችን ጋር እንታረቅ። እንግዲህ ያሳዙናል፣ ምንም ማድረግ አንችልም። እና ሌሎቻችሁም ከዚህ ተማሪ ድንገት ትሄዳላችሁ። ስትሄዱ ግን ምን ይቀራል? በትውልዶ መካከል ምን ይቀራል? ብላቸው ማሰብ አስፈላጊ ነው። ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሸር አድርጉ።